ሰላም ሰላም የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። ግን ምን ነው ተመላለስክብን ብዙ ዴ በቀን በቀን ኮንትን ያልክብን እንዳትሉኝ ማለት ነው። እኔ አላማዬ ኢንፎርሜሽን ከተባለ በቅጽበት ሚለቅ ቀቅበት ቻናል ከተባለ ይሄ እንዲባል ማለት ነው። ለዚህ እኮ ነው እንጂ ተደጋገም ክብን ምን ነው አበዛ እንዳትሉኝ ማለት ነው። አላማዬ ለእናንተ ኢንፎርሜሽን በተለየ እንደዚሁም አዳዲስ የስተዲ ቲፖችን መለቅበት ቻናል ስለሆነ ምን ነው ተደጋገም ክ ብቻ እንዳትሉኝ ይሳባይዘው፣ እየቀለድኩ ነው ማለት ነው። መቼም እንደማትሉ እርግጠኛ ነኝ ማለት ነው። ግን ቪዲዮን ሳልጀምር በፊት አይኖ ቅድም በለቀኩት ቪዲዮ ማለት ነው፣ ብዙቻችሁ ቅድም በለቀቁት ቪዲዮ ብዙቻችሁ ብዙቻችሁም ሳይሆን አንዱ ለስ ኮሜንት አይቻለው ነበር፣ ድምጽን በፍጥነት አውርታ የሚባል ይሄም ትክክል ነው ያላችሁኝ። እኔ ደግሞ ይሄ ያረኩት ለምንድን ነው ካላችሁኝ፣ መሄድበት ቦታ ነበር ማለት ነው፣ ግን ኢንፎርሜሽኑን በቅጽፈት ለናንተ መስጠት ነበረብኝ ማለት ነው። ሁለት ደቂቃ ምናምን ነበር ማለት ነው፣ ሚኒት ለናንተ ኢንፎርሜሽኑን ልሰጣችሁ ማለት ነው። ቢኮዝ ከቆየሁ በኋላ ኢንፎርሜሽኑ ጥሩ አይደለም። ምዝገባ ቀናቶችን አውቃችሁ እንዴት መመዝገብ ማድረግ እንዳለባችሁ ቪዲዮ እንሰራላችሁ። ከፈለጋችሁ ኮሜንት ላይ ይሰራልኝ በሉኝ። ነገ ጠዋት ሰራላችኋለሁ ማለት ነው። ግን አላማ የእሱ ሳይሆን በፍጥነት አውርች ያሉ ግን ለእናንተ ኢንፎርሜሽኑ እንዳይቆይባችሁ ነው ማለት ነው። ሌላ ነገር እንዳታወሩ አ ተረጋጋ ብላችሁኛል። በጣም ባይቶ የተክል ያላችሁኝ ግን አይዲያን አልተረዳችሁም። እኔ ኢንፎርሜሽኑ ቶሎ ብዬ እንዲደርሳችሁ የሚሄድበት ቦታ ስላለብኝ ነበር ኢንፎርሜሽኑ ቶሎ ብሎ እንዲደርሳችሁ። ለዚህ ነው ቶሎ ብዬ ያወረወት ማለት ነው። ለዚህ ይቅርታ እንድታደርጉኝ በጣም አሁንም ደጋግሜ ይቅርታ፣ ይቅርታ፣ ይቅርታ ላለሁ ማለት ነው። እናንተም ይቅርታ እንደምትሉኝ እርግጠኛ ነኝ፣ ተስፋ አደርጋለሁ ማለት ነው። ስለዚህ ብዙም ሳንቆይ ወደ ቪዲዮ እንግባ። ባይዞ የምንድን ነው ዛሬ አላሜ ማለት ነው። ብዙ ዩኒቨርሲቲዎች በዚህ ሳምንት አይ ቲንክ በዛ ሳምንት ብዙ አንድ አንድ አንድ ብዙ ዩኒቨርሲቲ ጥሪ እያደረጉ አልነበረም። ሁላችንም ይሄን እናውቃለን ማለት ነው። ግን ምንድነው እርግጠኛ ሆነ ዛሬ መታወራው ምትሉኝ ነገር ካለ እርግጠኛ ሆኜ ማወራው ነገር በዚህ ሳምንታት ማለት ነው፣ ብዙ ዩኒቨርሲቲ ጥሪ እንደሚደረግ እኔ መፈለጉ ነገር፣ አንድ ነገር አለ ከደቂቃዎች በኋላ ነግራችኋለሁ። እሱ ነገር ግን በ2018 የሪሚዲያል ፕሮግራም ማለት ነው ፕሊስመንቱ ከታወቀ በኋላ ጥሪ ትንሽ ቆይቶ ነበር፣ ትንሽ ዘግይቶ ነበር ማለት ነው ዩኒቨርሲቲ። ብዙ ኮሜንት ላይም እናንተ እየጻፋችሁልኝ ነው ይሄ ዩኒቨርሲቲ። እኔ አንድ እንድታውቁልኝ ነገር እፈልጋለሁ ፕሊዝ። ምን መሰላችሁ፣ እኔ አንድ ዩኒቨርሲቲ ከተለቀቀ አንድ ደቂቃ ወይም ኢንፎርሜሽኑ ከተለቀቀ በኋላ ኢዲት አድርጌ ቶሎ ብዬ በኢንፎርሜሽኑ ለቅላችኋለሁ ማለት ነው። እኔ የደበኳችሁ ምናምን ነገር አይምሰላችሁ ማለት ነው። ስለዚህ ይሄ ዩኒቨርሲቲ አልደረሰም እንደ በእናት ምናምን ትላላችሁ ኮሜንት ላይ። እኔ እኮ ደብቄ ሳይሆን ኢንፎርሜሽኑ ወይም ያኛው ዩኒቨርሲቲ ጥሪ አላደረገም ለዛ ነው እንጂ እኮ ለሌላ ነገር አይደለም። ይህም ፖይንት ፕሊስ ብዙ ጊዜ ኮሜንት ላይ ያለው ማለት ነው፣ ምን ነው አልመለስክልኝ? ምን ነው ሪፕላይ አላረክልኝ? ይሄ ዩኒቨርሲቲ አይደለም። እኔ እኮ ብዙ ዩኒቨርሲቲ ኮሜንት ላይ ሪቪው ሳረግ ጊዜ ጥሪ ያደረገ ዩኒቨርሲቲ የለም እንዳትረዱኝ። ሁለተኛ ደግሞ ምን ማለት አይ ኖ ዛሬ እንደምታዩት እንዳልኳችሁ እኔ ደግሞ በዚህ ከሰኞ ጀምሮ ብዙ ዩኒቨርሲቲ ከሁለት ዩኒቨርሲቲ ጀምሮ በቀን የሚጠሩበት እድል ከፍ ይላል ብያችሁ ነበር። አልዋሻውም። ዛሬ ሁለት ዩኒቨርሲቲ ጥሪ ያድርጓል ማለት ነው። ስለዚህ ምን ማለት ፈልጌ ነው እርግጠኛ ሆኜ የምነግራችሁ በዚህ አሁንም ከሰዓታት በኋላ አይሆፕ እኔም ይመስለኛል ጥሪ ማድረግ ዩኒቨርሲቲ አለ ብዬ ሀስባለሁ ማለት ነው። ስለዚህ ምን ማድረግ ፈልጌ ነው ምን ማድረግ ፈልጌ ነው ሬድን ትሆኑልኝ በቀን እስከ ሶስት እስከ አራት ቪዲዮ የምንለቅበት ሁኔታ አለ። ሰለቸኝ የምትሉ ከሆነ ነገር ኮሜንት ላይ አላማዬ ለእናንተ ኢንፎርሜሽን በተቻለ ሁኔታ ባይዞ የለም በቀን እስከ ሶስት እስከ አራት ኢንፎርሜሽን የሚሰጣችሁ ቻናል አይሆፕ አለ ብዬ ቢኮስ ዘግይቶ ምናምን ኢንፎርሜሽን ነው የሚሰጣችሁ ኮሜንት ኮሜንት ላይ ችግር የለው። ግን አላሜ ለእናንተ በቅጽበት ኢንፎርሜሽን በተቻለ እናንተ ሬዲ እንድትሆኑ ልኝ ነው ፈልገው ነገ ጠዋትም ኢንፎርሜሽን ካለ ለቅላችኋለሁ፣ ወይም ከሰዓታት በኋላ ካለ ለቅላችኋለሁ ማለት ነው። በቀን እስከ አራት ዩኒቨርሲቲ እስከ ሶስት እስከ ሁለት እስከ አንድም የሚሆንበት አለ። ግን በዚህ ሳምንት፣ በቀጣይ ሳምንት፣ በዚህ ሁለት ሳምንታት ማለት ነው የእናንተ ዩኒቨርሲቲ ብዙ ዩኒቨርሲቲ ጥሪ ያደርጋል ብዬ አስባለሁ ማለት ነው። ግምትም ብቻም ሳይሆን ብዙ ጊዜ ሳውራ ው ራይት የሆነ ትክክል እየሆነ ነው ማለት ነው። ስለዚህ ምን ማለት ነው ከግምት አይደለም ማውራው ዩኒቨርሲቲ ፕሪፓሬሽኑ ምን ያህል ነው ብዬ አይቼው ነው እንጂ የዩኒቨርሲቲ በዚህ ቀን ይጠራል ብዬ ማወራችሁ ማለት ነው። ስለዚህ ለኔጌቲቭ ኮመንት ሪኮመንድ አድርጋቸዋለሁ። በቸኩሉ ብጽፉም ችግር የለው። እንግዲህ እኔ እኮ አላሜ ለእናንተ በቅጽበት ኢንፎርሜሽን እንለቅላችሁ ማለት እኔ እኮ ባለቅላችሁ ምንም እኔ አይጎዳኝም። እንደው ብዙ ጊዜ ሰው ታውቃላችሁ፣ ቶሎ ቶሎ ኢንፎርሜሽን ስለቅላችሁ ብዙ ነገር ኮስት አደርጋለሁ፣ እኔም ከዳታ ጀምሮ ከምን ጀምሮ ማለት ነው ከብዙ ነገር ታውቃላችሁ። ስለዚህ እኔ ምን ማለት ፈልጌ ነው? ሬዲ እንድትሆንልኝ ማለት ፈልጌ ነው ማለት ነው። አዳዲስ ኢንፎርሜሽኖችም በቴሌግራም ቻናላችን ላይ አንደኛ ምንለቅላችሁ ነው ማለት ነው። ጆይን ማድረጋችሁን እንዳረሱ፣ ቴሌግራም ኮሜንት ስር መጀመሪያ ላይ አስቀምጥላችኋለሁ ማለት ነው። ከዚህም ከሁሉም ነገር ካወራሁት ደግሞ ሶስት ኬ ደግሞ ደርሰናል ማለት ነው። ስለዚህ ኮንግራ እንድትሉ ይንፈልጋለሁ ማለት ነው። ኮሜንት ላይ ሁላችሁ ማለት ነው፣ ለእኔ የምትደሰቱ ከሆነ ማለት ነው። ስለዚህ የዚህ ቪዲዮ አላማችን ይሄ ነው ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።